ግበታ ሀሳብ ያለ ልዩነት፣ ሚዛናዊነት፣ እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ግበታችን ወቅታዊ ማህበራዊ፣ ፖለቲካዊ፣ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ድሮ ህልም ስንጠየቅ ዶክተር መሆን ኢንጂነር መሆን ኢቨን መምህር መሆን እንል ነበረ አለኝ አንዱ በድምፅ የላከልኝ በጽሁፍ የላከልኝ ላይ ዛሬ ላይ ምንድን ነው ህልም ምንድን ነው ተብሎ ቢጠየቅ ምን ህልም ይኖረኛል? ምክንያቱም አላልምም። ምን ጊዜ ኖሮኝ ነው የማልመው የሚል ነው የጻፈልን እና እንደምታዩ፣ ዛሬ አላልምም ጭራሽ ዶክተር መሆንን፣ ኢንጂነር መሆንን፣ መምህር መሆንን ማለም ትተናል የሚል ነው የሰማነው እና ይሄ ምንድነው የሚያስረዳን ከወደፊት ሀገር ግንባታ ጋር ተያይዞ ግን ኢምፖርታንት ሆነ በተለይ ህዝባችን በደንብ እንዲያዳምጥ ፈልጋለሁ። ፈጣሪ ለአንድ ሀገር ምጡቅ አእምሮ ያላቸውን የተወሰኑ ሰዎች ነው የሚሰጠው አስፕሬሽን ለሌላው ማህበረሰብ አስፕሬሽን እንዲሆኑ ነው የሚሰጠው። በአለማችንም ላይ ዶክተር የሚሆኑ ሰዎች ዜሮ ፖይንት ዜሮ ዋን ፐርሰንት የሚሆኑ ናቸው። እኔ በብዙ ሀገር ዞር ያሉ ሰዎች ዶክተር እንዲሆኑ ልጆቻቸው ዶክተር እንዲሆኑ የሚፈልጉ ለገዲ ብቻ አይደለም፣ ስታ ሲምቦል ሲምቦል ኦፍ ኤክሰለንስ። ልጄ ዶክተር ነው ሲባል ሀብታም ነው ማለት ነው። ሀብት እኮ በንግድም ይሰራል፣ በሌላ ይሰራል። ልጄ ብራይት ሂዝ ስማርት ሂዝ ጂኒየስ ማለት እኮ ነው። እነዚህም መንከባከብና የሀገር ገቢ ትልቅ ካልሆነ በተመጣጣኝ ክፍያም አድርጎ ግን ክብር ሲገባቸው ካድሬ እየተሰማሩ ለማጣጣል ለማዋረድ መሞከር ውድቀትን የሚያሳየውም ኢንፋክት ሊገርመን አይገባም። ምክንያቱም አሁን ያለው ከአብይ ጀምሮ ያለው ስብስብ ጸረ ምሁር ለእውቀት ያላቸው ጥላቻ፣ ምክንያቱም የራሳቸውን ድክመትና ድድብና ሪፍሌክስ ስለሚያደርግ ለእውቀትና ለአዋቂ ያላቸው ሴንቲመንት ግልጽ። ህዝባችን ለምን ግን እንደዛ አልካቸው? ጀዋር፣ ይሄን ያልከው 3 ዓመት ሆኖታል። አስታውሳለሁ ይሄን ያልክበት ራሱ ገለተሟ ቱር ላይ አሜሪካ ሆነ ነው ንግግር የሚያረገው ጽሑፉም ተቀምጧል። እና ኦሬዲ 3 ዓመት አልፎታል ይሄ ነገር ከተናገረ ዲፕሊ አንታ ኢንቴሌክቹዋል ነው ያልከው በእንግሊዝኛ ጸረ ምሁር ናቸው ያልክበት፣ ምንድን ምንድነው? ያኔ ምን ታይቶ ነው ዛሬ ሶስት ዓመት ኦልሞስት 4 አመት ሊሆነው እንደዛ ካልከውና፣ ምንድነው መገለጫው? አክቹዋሊ ቆይቷል። ከዛሬ ስድስት አመት ሰባት ዓመት አካባቢ ስለ ስለ ምሁራኖች አንስቶ የኢኮኖሚክስ ፕሮፌሰር ሆኖ መኪና የለውም፣ የፖለቲካል ሳይንስ ፕሮፌሰር ሆኖ ቀበሌ ያስተዳድርም ብሎ አብይ ሲናገር ነው የጀመርኩት። ጊዜ የለንም፣ ጊዜ ወስደህ ሌላ ጊዜ እንጨዋወትበታለን፣ ግን ሀሳቡ የሚፈልቀው ከሁለት ነገር ነው። አንዱ ይሄ ብልጽግና የሚባለው አመለካከት የትን ፍጪው፣ ዱቄቱን አምጪው፣ ቤትን ቤት አቋርጠ፣ ሀብታሙን ስልጣኔ ያት ነው። ጠንክረህ ስራ፣ በደዳ ስራ፣ በታማኝነት ስራ ቦታ የለውም። እሱ የፋራ ነገር ተብሎ የሚታየው ማጥናት፣ መስራት ምናምን የፋራ ነገር ነው የሚታየው። በምንም አቆራርጠ እለፍ ነው። አንዱ የብልጽግና ኢዲዮሎጂ መመሪያ እሱ ነው። ሁለተኛው ስብስቡ ይሄ ኦፒዲዮ በአዴ ምናምን የተሰበሰበው ምን አይነት ሰዎች እንደሆኑ ቅድም ያልናቸው ስለምናውቃቸው ቆቅ የሆነውን ተማሪ ሲያዩት፣ ሃይስኩል ጎበዝ ተማሪ ሲሆን ሲያስታውሱት የራሳቸውን የበታችነትም ይሰማቸዋል። ኮምፕሊኬትድ ኢሹ አለ። የአንተ ኢንተሌክቹዋል ምንጩ ዋና ዋናው ይሄ ሁለቱ ነው። ግን በዛ በቂ አይደለም። አሁን ምንድን ነው ህዝቡ ውስጥ ይሄ አይነት ውይይት ከተነሳ የነሱ ድክመትና ንፌር የሆነው የገቢ ብቻ ሳይሆን የስታተስ አሎኬሽን ለህዝብ ውይይት እንዲቀርብ አይፈልጉም። አይምሮ መምታት ይፈልጋሉ። አብይ ተነስቶ ፕሮፌሰሩ እንደዚህ ቀበሌ ያላስተዳደረ ኢኮኖሚስት ሆኖ መኪና ያለያዘ ሲም ጭንቅላትን መጥቶ ለእውቀት ቦታ ህዝቡ ለእውቀት ቦታ እንዳይኖረው ለአጭመርባሪዎችና ወሮ በሎች ብቻ ስታትስ እንዲሰጠው ህዝቡ ውስጥ እንዲሰርጽ ይፈለጋል። ኢትዮጵያ ውስጥ የመማር ትርጉሙ ምንድን ነው የሚለው ጥያቄ አንዱ እኔ አንገብጉቦኝ በዚህ ጉዳይ ላይ እንድሳተፍ ያደረገኝ አሁን ባሉት ሐኪሞች ላይ የሚኖረው ተጽዕኖ ብቻ ሳይሆን በሚቀጥለው ትውልድ ላይ የሚኖረው ኔጌቲቭ ተጽዕኖ ነው። ባለፈው ዛሬ ዓመት አካባቢ ኢትዮጵያ ሄጄ አንድ ዘመዴ መጣች። ልጅ አላት፣ ስማርት ወር ኤ ስቱደንት ከአስረኛ ክፍል አቋርጦ ንግድ ገባ እና እንዳሳምነው ወደ ትምህርት ቤት እንዲመለስ እንዳሳምነው መታ ተማጸነችኝ እና ጠራሁት ጠርቼው ለምን ትምህርት ያቋረጥከዋል? በጣም ጎበዝ ልጅ ከሆነ ተጎበዝ ልጅ ነኝ። ለምን ትምህርት ያቋረጥከው አልኩት። ለምንድን ነው የምማረው? መማር እኮ የተሻለ ኑሮ ለመኖር ነው። እነ ከሌ ስም ጠጥቶ ተማቃቸው ነው ከሌ እነ ከሌ ሐኪም ተምረው ዶክተር ሆነዋል። ተምረው ኢንጂነር ሆነዋል። ሌላ ስለ ደሞ ልጅ ደግሞ ታቀዋል በትምህርት ተነተማሪ እሱ ዛሬ የናጠጠ ሀብታም ሆኗል። ቤተሰቡን ይረዳል፣ ጥሩ ኖሮ ይኖራል። እነኛ ቆቅ የሆኑ ጎበዝ ተማሪዎች ግን ሲታመሙ ራሱ እሱ እንወርዳት ንጠይቁት። ማይንዲ ያ ሀብታም የሆነው ልጅ ነግዶ አይደለም። ያው መጀመሪያ እንትን የሆነ ከተማ ከንቲባ ሆነ ከዛ ሻቃቀለ ወጣ አሁን ሀብታም ሆኗል ማለት ነው። እሱን አስኮርጅን ብሎ ሲያስቸግራቸው የነበሩ ሰዎች፣ ሐኪሞች ኢንጂነሮች ሆነው ሲታመሙ እንኳን ሊሸፍን ስለማይችል ገቢያቸው ይህን ሰው ነው የሚለምኑት። እና ይሄ ትንሽ ልጅ ይህንን ኦብዘርቭ ያደረገ ሰው ቻለንጅ ያደረገኝ ራሽናል ወደ እናገረኝ አለ። እኔ ከድሀ ቤተሰብ ነው የወጣሁት፣ ለእኔም እንዲያልፍልኝ ለቤተሰብ እንዲያልፍልኝ ነው የምፈልገው ስም አይደለም፣ ታይትል እኔ ዶክተር መባል ምን ዋጋ አለው? ለእኔ እንደ ከሌ ቤትን ቤት አቆራርቼ ጨለማ መያዝ ነው። ከዛ ለእናቴ ለቤተሰቦቼ፣ ለራቴም ተርፋለሁ የሚል አብዛኛው ወጣት እኮ ዛሬ በትምህርት ላይ ተስፋ ቆርጦ ወይ በዚህ መንግስታዊ ስርቆት መንገድ ላይ እየተሰማራ ነው ያለው አለበለዚያ ደግሞ በህራን እያቋረጠ ኦሽን እያቋረጠ የአሳራት እየሆነ ያለው እና ዴት ሀዝ ራሚፊኬሽን እኔ ህዝባችን እንዲረዳ ንፈልገው አሁን ያሉት ሐኪሞች ላይ አይደለም መሆን ያለበት ሶሳይቲ ዳ ሬስፔክት ኦነር ን ቸሪሽ ኤክስለንስ ስ ዱም ቱ ፌል። በዓለም ላይ የተሳካላቸው ሀገሮችና ያልተሳካላቸው ሀገሮችን ብታነጻጽር የተሳካላቸው ሀገሮች ትምህርትን፣ ትጋትን ታማኝነትን፣ ሃርድ ወርክ ኤክስለንስ ኢን ዩ ፕሮፌሽን ኢን ዩ አካደሚክ ላይፍ የተከተሉ ናቸው። ቻይኖች አሁን ቻይኖና ኤዥያዎች በአጠቃላይ አለም ሊያስደመሙት እኮ አንዱ ሜሪቶክራሲን ሴንትራል ስላደረጉ ነው። ቻይና እኮ የፖለቲካል ፓርቲው አባል ለመሆን ከታች ጀምሮ ባለ ትምህርት ቶብ መሆን ብቻ አይደለም፣ ከዛ በኋላ ፈተና ወስደህ ነው። ፖለቲካዊ ፈተና አይደለም ነው የምትወስደው፣ በዛ ፕሮፌሽን ፈተና ወስደህ እና የኤክሰለንስን ቸሪሽ የማያደርግ መንግስትና ሕዝብ ካለ ስዱም እንደኔ እንደኔ እነዚህ ሐኪሞች ሀገሪቷን እንዲያድኑ ህዝባችንን ይሄ ስርዓት ወደ መጥፎ መንገድ እየወሰደ ያለውን እንዲያድኑ የተላኩ ናቸው ብዬ ነው የማስበው። ሀኪሞቹ የሚያነሱት እኮ ቅድም እንዳልኩ ዘጠነኛ ጨጥሏቸው የጠፋ ካድሬ ደሞዝ ከእነሱ በላይ ያገኛል። ኦፊሻል ደሞዝ ከነሱ በላይ ያገኛል። ኬክ አድርገዋለው። ዛሬ ከ15 ሺህ እስከ 23 ሺህ ነው የሚያገኙት። ደሞ ወረዳ ላይ ያሉ ኦፊሻሊ ጥቅማጥቅም ሙስናን ሳይጨምር ጥቅማጥቅም የድርጎ የቤት የምናምን አበል ተብሎ ሌላ 25 ሺህ ያገኛል። ጎኑ እኮ ነው ያለው ሰውዩ። እስኪ እስቲ እናንተ ያደግንባት ወረዳ ከተማ ሄደን ማምን እንደሚያገኝ እኮ እናውቃለን። እንደ ዋና ትልቅ ከተማ አዳማ፣ አዲስ አበባ ምናምን ሌላ ነገር ነው። ላታወቅ ትችላለህ። እኛ ያደግንባት የዶሮ ግንባር የምታገል ከተማ ውስጥ ማምን እንደነበረበት ትምህርት ቤት ማ ማምን እንደነበረ እንተዋወቃለን። አሁን ደግሞ ማ ምን አይነት ኑሮ እንደሚኖር እንተዋወቃለን። ይተዋወቃል። ይሄ ሰው ማለት ነው። የክብር የሚሉት ምንድን ነው? የመንግስት ባለስልጣን ከላይ ከታች፣ ትላንት በርትተው ሲያጠኑ የነበሩ ልዩ አይምሮዊ ተሰጥኦ ላ ያላቸውን ሰዎች የማዋረድ የማሳነስ፣ የመናቅ ከነሱ የተሻለ ኑሮ መኖር ብቻ ሳይሆን ከነሱ ጥረው ሳይጥሩ ሳይግሩ የሀገር ህዝብ የሀገር ንብረት እየዘረፉ የማይገባቸው ኑሮ መኖር አልፎ የማጣጣል የማዋረድ የመሳደብ የማሰር የመደብደብ ሂደት ክብር አልተሰጠንም ነው ባዛ ወይ እነዚህ ኢንተሌክቹዋሊ ስማርት የሆኑ ሰዎች ብዙም ለገቢ ኢንትረስት የላቸውም። ቤዚክ ነው። ዩኒቨርሲቲ ፕሮፌሰሮቻችን ዌስተርን ላይ ምን አይነት ኑሮ እንደሚኖሩ እናውቃለን። ዘይ ዶንት ኬር ባት ዘይ ሪኳየር ሪስፔክት መከበርን ይፈልጋሉ። ከማህበረሰብም፣ ከመንግስትም፣ ከሀገርም ክብርን ይፈልጋሉ። እና የሚያነሱት ጥያቄ ይሄ ነው። ምን የሚያስፈልገው ወደፊት ለሚለው ኮኦርዲኔሽን ስራ ያስፈልጋቸዋል። ዛሬ ጠዋት ዋለው ፍጹም ሰላማዊ ሆነው መቀጠል አለባቸው። ጥያቄያቸውን እንደያዙ ከዛ ሳይወጡ መቀጠል መቻል አለባቸው። ዲስፕሊን ዩኒቲቸውን መጠበቅ መቻል አለባቸው። አገዛዙ የተለያዩ ኤጀንቶችን በመጠቀም ሊከፋፍሏቸው፣ ሊያዳክሟቸው ጥያቄያቸውን ለማሳት የሚያደርጉ ስራዎችን ሊሰሩ ይችላሉ። እነዚህም መቋቋም መቻል አለባቸው። ይሄንን በደምብ ስለዘጋጁበት የሚያውቁ ይመስለኛል። ከሌላው ፕሮፌሽን ጋር ከመምህራን ጋር ህግ ባለሙያዎች ጋር ከሌሎችም ጋር የጎንዮሽ ትብብር የጎንዮሽ ኮኦርዲኔሽን ማድረግ መቻል አለባቸው በሶሊዳሪቲ ብቻ ሳይሆን ጥያቄያቸውን ተመሳሳይ ሆነ ጥያቄያቸውን ተመጋጋቢ በሆነ መልኩ እያቀረቡ መሄድ መቻል አለባቸው እኛም ደግሞ የሚዲያ ሽፋን እንዲሁም ደግሞ ከምናውቀው የምክር አገልግሎት መለገሳችን እንቀጥላለን ለመምህራንና ለጤና ሴክተር እና ለትምህርት ሴክተር ነው የተቀመጠው ይታያል አይደለም እዛ እዛ ጋ ለምሳሌ እንደምታየው ሞገስ፣ በአጠቃላይ እኛ ሀገር ያሉ የጤና ባለሙያዎች ከሐኪሞቹ እስከ ነርሶቹ በአጠቃላይ በጤና ሴክተር ውስጥ ያለው ሰው መቶ ሀያ ሺህ መቶ ሀያ አምስት ሺህ ሰው ቢሆን ነው ተብሎ የሚታየው። ደሞዝ ጨመረህላቸው ማለት ነው ሐኪሞቹን አሁን ከሚከፈላቸው ጋር አርባ አምስት ሺህ ያስገብተህላቸው ራሱ ለአርባ አንድ ዓመት ይከፍላል ይሄ ገንዘብ ለአርባ አንድ ዓመት እና በአመት ምክንያቱም አርባ ሁለት ቢሊዮን ብቻ የሚፈጅ አርባ ሁለት ቢሊዮን እኮ ቅድም ያሉ ፕሮጀክቶች ቢትገባ አርባ ሁለት ቢሊዮን እኮ ለሪዞርቶች ለአንድ ሪዞርት እኮ ነው አርባ ቢሊዮን እየወጣ ያለ ኢትዮጵያ ውስጥ። የመምህራሩን ደግሞ ውሰደው በአጠቃላይ ከኤሌመንተሪ እስከ ሀይ ስኩል ያሉ መምህራሮች ከኤሌመንተሪ እስከ ዩኒቨርሲቲ ያሉ መምህራሮች በአጠቃላይ ኢትዮጵያ ውስጥ ቢደመሩ ስምንት መቶ ሺህ አይሆኑም። መቶ ሰማንያ ሁለት ቢሊዮን ለስቴ 200 ቢሊዮን በአመት ቢፈጅባቸው ነው፣ ለአስር ዓመት ይከፍላል ቤተ መንግስት ላይ ያባከልነው ገንዘብ። ስለዚህ ብልጅ ልጅ ፕሮጀክቶች ላይ የምናባክነው ገንዘብ ጀስት ፎር ኮምፓሪዝን። ምክንያቱም አብለው ሲያዩት ነው። ጎበዝ እየለመንን የምንኖር ሀገር ትንሿን ገንዘባችንን መምህራኖቻችንን፣ ሐኪሞቻችንን አስርበን አዲስ መንገድ መስራት ቀርቶ የተበላሸ መንገድ መጠገን አቅቶ የተበላሸ ባቡር ቤዚክ ሀዲድ እና ቤዚክ ፉርጎችን መጠገን አቅቶ ስኳር ፋብሪካዎች በመለዋወጫ ማጣት ተዘግተው ትልቅ በነገራችን ላይ ብዙ ነገር አለ። ለምሳሌ ህዳሴ ግድብ ጋር ተያይዘው ባለፈው አንድ ኢንፎርሜሽን ተናግረው ዘጠና ስምንት በመቶ አልቋል፣ ሰማኒያ ቢሊዮን ይቀራል ምናምን ሲባል ሰው ግር ብሎት ነበረ። ተጠያየቅ ምን ሰማው መሰለ መረጃ እየመጣ ነው። እሱ የመካኒካል ስራው አብዛኛው ስራው አልቋል፣ ግን ተርባይኖችን ለማስተከል ገንዘብ የለም። ይሄ ገንዘብ የት ሄደ? የኢትዮጵያ ህዝብ መጠየቅ ያለበት ኢትዮጵያ የኢትዮጵያ መንግስት ሰዎች ራስን መጠየቅ ያለባቸው ሲሪየስ ሆኖ መጠየቅ ያለባቸው፣ ይሄ እነዚህ ቤተ መንግስቶች፣ እነዚህ ሪዞርቶች፣ እነዚህ ብልጭልጮች ላይ የሚወጣ ገንዘብ ፍትሃዊ ነው ወይ? ለሀገር ይጠቅማሉ ወይ? እነዚህ ፕሮጀክቶች አያዝናኑም ማለት አይደለም። እነዚህ ፕሮጀክቶች ምንም ጥቅም የላቸው ማለት አይደለም። ጥቅማቸው ኮምፓራቲቭሊ ግን ኮምፓራቲቭሊ ግን ህዝብን የሚያሳድጉ ሀገር የሚያሳድጉ ናቸው ወይ የውጭ ምንዛሬ የሚጨምሩልን ናቸው ወይ የብድራችንን በተሻለ ሁኔታ ለመክፈል ወይም ደግሞ ከብድር ለማላቀቅ የሚረዱ ናቸው ወይ? ጎረቤታችን ኬንያ በአለፉት ሶስት ዓመት ሲግኒፊካንት ፕሮግረስ አድርጋለች። በዚህ ረገድ እኛ ግን ቁልቁል ነው። ይሄን ነው ማለት ነው። አሁን ለምሳሌ የሀኪም ቢቢሲ ትላንት ያወጣው ብዙ መረጃ ነው እየወጣ ያለው። አንዱ ደስ የሚል አሁን ምንድነው? መደባበቅ አልተቻለም። ከኛ ፐርካፒታ ዝቅ ያለ ለምሳሌ ታንዛኒያን፣ ሩዋንዳ፣ ዩጋንዳ ፐርካፒታ ወይም ደግሞ የነፍስ ወከፍ ገቢያቸው ከኛ ያነሰ ሀገራት ለመምህራኖቻቸው፣ ለአክማቻቸው በትንሹ አምስት እጥፍ እየከፈሉ ነው። ከየት አምጥተው ነው እነሱ እየከፈሉ ያሉት? በብልጭልጭ ፕሮጀክት ላይ አዲስ ቤተመንግስት እየሰሩ አይደለም። ሪዞርት እየሰሩ አይደለም ፈከተማን ሺ ቤት እያስመሰሉ አይደለም። ለህዝብና ለሀገር የሚጠቅም መሰረተ ልማት ላይ የአንድ ሀገር ሀብት መሰረት አፈሯ ነው፣ መሬቷ ነው፣ መሰረተ ልማቱ ነው፣ ሰው ነው የአንድ ሀገር ሀብት። ኢንቨስት መድረግ ያለበት እዚህ ላይ ነው ማለት። አንድ ጥያቄ አለ ጀዋር። እዚሁ ጋር ከመሄዳችን በፊት ምንድን ነው የምትጨቀጨው? ጠቅላይ ሚኒስትሩ መልስ ጠጥቷል ባለፈው በነገራችን ላይ እና እኛ ፓርቲ ፓርቲያችን ተወዳድሮ አሸንፏል። ካሸነፈው በኋላ መንግስት መስርቶ ቅድሚያ መስጠት ለሚገባው ቅድሚያ እየሰጠን ነው። ፖሊሲያችንን እኮ እያስፈጸምን ነው። ምንድን ነው የሚነግሩ? ለምን ነው የሚጨቀጭቁን? እናንተ ስታሸንፉ ወይንም ደግሞ ተመራጭና አማራጭ የሆነ ፖሊሲ ይዛችሁ ታስፈጽማላችሁ። አንድ መንግስት እኮ የሚመረጠው ከተመረጠ በኋላ ለሚፈልገው ነው ቅድሚያ የሚሰጠው እና ለምንድን ነው የሚጨቀጭቁን የሚል መልስ ሰጥተዋል። ኦፊሻል እና ይሄ ትክክል አይደለም ወይ አንዴ ከተመረጠ በኋላ አንድ ፓርቲ ቅድሚያ ለሚሰጠው ለብልጭልጩም ለብልጭ ልጩም ለመንገዱም ለመብራቱም ለፋውንቴኑም ለመንበጫረቃው ውሃውም ለችግኙም ለምሳሌ ከሰው በላይ ችግኝ ቢያስቀድሙ የፓርቲው ፖሊሲ እስከሆነ ድረስ እና ቅድሚያ እስከሆነ ድረስ ምን ችግር አለው ተመረጠ አልተመረጠ የሚለው የልጭ ጫወታውስ አልገባ ቢመረጥራል ሁሌ ዲሞክራቲክ ፍሬን ፌር በሆነ ምርጫ ውስጥ ቢመረጥ እራሱ የሀገርን ገንዘብ የሀገርን ንብረት መጫወቻ ማድረግ አይቻልም። ጎረቤታችን ኬንያ ፍሬን ፌር በሆነ ምርጫ ነው የተመረጠው። ምርጫው ተመርጦ ፍርድ ቤት ሄዶ ወስዶለት ሁርነት ባይብረንት ሆነ ምርጫ ነው ብድር ሊበደር ሲሄድ ግን ታክስ በጣም ትንሽ ሊጨምር ሲሄድ ቀውድ የተደረገ ቀረ ተመርጭ ያለውና አጠይቁኝ ብሎ በታንክ አልጨፈጨፋቸው ግጭት ገባ ሰረዘ መመረጥ በሕግ በሀገሪቷ ሕግ መሰረት በሀገሪቷ ፕራዮሪቲ መሰረት የዛን ሀገር ንብረት ስራ ላይ ማዋል እንጂ የተወሰነ ሩም ሊኖር ይችላል። በተወሰነ ደረጃ ለምሳሌ በዓለም ላይ ወደ ቀኝ ዘመም እና ግራ ዘመም ፓርቲዎች የሚለያዩበታል። ግራ ዘመም ፓርቲዎች የሀገርን ንብረት ሞር በማህበራዊ ጉዳዮች ላይ በደሞዝን በመጨመር ላይ እኩልነት ፍትሐዊነትን በማምጣት ላይ ያውሉታል። ቀኝ ዘመም አሜሪካ ሪፐብሊካን እንደምንላቸው ፍሪ ኢንተርፕራይዝ የሆኑ ፓርቲዎች ደግሞ ሞር የቢዝነስ ኮሚኒቲውን የንግዱን፣ የኢንዱስትሪውን ማበረታታት የኢኮኖሚ እድገትን ላይ ያነጣጠረ ላይ ፎከስ ማድረግ። ልዩነቱ ግን ሩሙ በህግ ነው፣ በህግ የተወሰነ ነው፣ በህግና በራሽናል በሆነ አስተሳሰብ የተወሰነ ነው። አብይና ግብረአበሮቹ ፍሪ ኤንድ ፌር በሆነ ምርጫ ራሱ ቢመረጡ አሁን ኢትዮጵያ ላይ ያደረጉትን ብልግና ለመፈፀም የሚያስችል ምንም አይነት ህጋዊም ሆነ ሞራላዊ ቅቡልነት የለው አንድ እሱ ነው። ሁለተኛ ከዚህ ጋር ተደማምሮ የተናገረዋል። አሁን ለምሳሌ ይሄ የቤተ መንግስት ሆነ የሪዞርት ለምኝን ያመጣሁት እኔ ያመጣሁት እንደዛ የሚባል ነገር የለም። አብይ የበሻሻ ነዋሪ ሆኖ ቢቀር ኖሮ ማን ነው ገንዘብ የሚሰጠው? አንተ ቢሊዮን ዶላር የሚሰጥ ሰው አለ ገንዘብ ሲሰጥ አይደለም በቢሊየን አንድ ሺህ ዶላር ሲሰጥህ፣ እንደ መንግስት መሪ ጠቅላይ ሚኒስትር ሆንክ፣ ሚኒስትር ሆንክ፣ የፓርላማ አባል ያቺን ሀገር ወክለህ ነው የምትቀበለው። ያቺን ሀገር ወክለህ ነው የሚሰጥህ፣ ያቺን ሀገር ወክለህ ነው የምትቀበለው። በስርዓቱ ዲክሌር መደረግ አለበት። ለህዝብ ነው የሚሰጠው፣ ለሀገር ነው የሚሰጠው። ልትጠይቁኝ አችሉም ማለት አይችልም። መጠየቅም አለበትም፣ ይጠየቃል። ወደፊት ይሄ ምን ሆነ መሰለህ፣ ኢትዮጵያ ውስጥ አንዱ የመጣው ነገር ባለፈው ሰባት ዓመት ቀውስ ከመብዛቱና ውሸት ከመደራረቡና የፖለቲካ ዲስኮርስ በጣም ቀሎ ወርዶ ወርዶ የልጅ ጫዋታ ከመምሰሉ የተነሳ ዝም ብሎ እንደተራ የሚነገሩ ነገሮችን ሲሬስ ታንወስዳቸው የምናልፋቸው ነገር እያለማመዱን መጡ እኮ፣ ውሸትን አለማመዱን። ድድብና አላለማመዱን። በሀገር መቀለድን አለማመዱን። ተመርጠላንላ በፈለገችን ላይ ማውጣት እንችላለን አይባልም። በህግና በስርዓት የሀገር ፕራዮሪቲ ሀገር እየተራበ ህዝብ እየተራበ ሪዞርት ሰራለው ብሎ እንድትሰራ የሚፈቅድልን ምንም አይነት ምርጫ ሊኖር አይችልም። ይሄንን መስተካከል ያለበት ነው። ህዝባችን ፈጽሞ መቀበል የለበትም። በነገራችን ነው፣ ይህ የመንግስት ገንዘብ የመንግስት መገንዘብ የሚባለው መንግስት እኮ ለብቻው አርሶ ወይም ደግሞ ከማርስ ያመጣው ነገር የለም። የመንግስት ማለት የህዝብ ነው። ይኸውልህ የኢትዮጵያ በጀት መቶ ቢሊዮን ነው በል መቶ ቢሊዮን ዶላር ከሆነ ስልሳ በመቶ የሚሆነው ከሀገሮች ገቢ ነው የሚመጣው፣ አርባ መቶ የሚሆነው በብድር በእርዳታ ነው የሚመጣው ሁሉም የኢትዮጵያ ህዝብ ንብረት ነው። እንዴት በለ ያ ስልሳ በመቶ በግብር በተለያየ መልኩ ከህዝብ የተሰበሰበ ነው። ያ አርባ በመቶ በህዝብ ስም በብድር የመጣ ነው። አብዛኛው ይሄ እያንዳንዳችን አምስት መቶ ሰባ ምናምን በዚህ በነፍሶ ከፋለብን አልክ አይደለም። ይሄ ብድር ራሱ ለአብይ አይደለም የሚሰጠው አብይ አይደለም የሚከፍለው። መለስ አይደለም በመለስ ጊዜ ከተወሰደውንም ያን እየከፈልን ያለው አይደለም የተረፈው እርዳታው ራሱ ቢሆን ለኢትዮጵያ ህዝብ የተሰጠ ነው። ደሞዝ ሲጨምር ከአዳነት ኪስ ይምጣ ያለ ሰው የለም። ህዝብ እያለ ያለው ከኔው የምትሰበስበው አንዱ ኮ ችግር የከተታቸው ምንድነው? በጦርነት በደቀቀ ኢኮኖሚ ላይ አብዛኛው ገንዘብ በማይረባ ብልጭልጭ ፕሮጀክት ላይ በባከነበት ሁኔታ ላይ ሄደው ከአይኤምኤፍ ጋር ተፈራረሙ። አቆርቋዥ የሆነውን ድርጅት ከእናት እንደመበደር ነው ብለው ሄዱ። አው ወለዱ፣ ምን አለ ሰጣው ይላል። ከፕራይቬት ብድሩ ተያይዘው የሚመጡ ኮንዲሽኖች፣ ቅድመ ሁኔታዎች ግን ቅድሚያ የምትሰጠው ብድር ለመክፈል ነው። በህዝብ ህዝብን ሊያሳድጉ፣ ህዝብን ሊረዱ፣ ህዝብን ከረሀብ ሊገላገሉ፣ ጤናውን ሊጠብቁት የሚችሉ የመንግስት ወጪዎችን ትቀንሳለህ። ያ ብቻ ሳይሆን የሀገርን ኢኮኖሚያዊ ሉዓላዊነት አሳልፈ ለውጭ ኃይል ይሰጣል። አሁን ቋሚ ችግራቸው ነው፣ ታውቃለህ። ወጥሬ ያስቋቸው አታርጉት እየተባሉ ነው ያደረጉት። ይሄን ነው የኢትዮጵያ ኢኮኖሚስቶች በሙሉ አታርጉት፣ አትፈርሙ ይሄን ብድር እየተባሉ ነው ሄዶ የፈረሙት፣ ባለፈው እንዳልኩት ምክንያቱም ኦልሬዲ እነሱ ደሞ የሚከፍሉላቸውን ልጆች እንዲከቡት አድርገው ኮሚስ ያደረጉት በኋላ ፈርሞ ገባበት። አሁን ያለ አይኤምኤፍ እና ወልባንክ ፈቃድ ደሞዝ መጨመሪያ ችል የእኛን ደሞዝ ራሱ። አሁን ስለ ሉዓላዊነት ያወራሉ። ሉዓላዊነት፣ ሉዓላዊነት ምናምን ምናምን ሉዓላዊነትን ፈርሞ በፊርማ ዋሽንግተን ዲሲ ለተቀመጡ ሰዎች ካስረከበ በኋላ አሁን መምህር ደሞዝ ሲጠይቅ ፖለቲካ አያክ ሐኪም አ ኢትዮጵያ ውስጥ በነገራችን ላይ የደሞዝ ጭማሪ አይደለም የሚጠይቅ ያለው ደሞዛችን አስራ አምስት ቀን ብቻ ነው እየሸፈነልን ያለው ሪል ተርም የኢትዮጵያ ደሞዝ ባለፈው ሰባት ዓመት በግማሽ ወርዷል ነው እያልን ያለነው ቢያንስ አት ሚኒመም በግማሽ ጠንሷል። በመቶ ለምሳሌ ሁለት መቶ ዶላር ሲከፈለው የነበረው ሰው ከመቶ በታች ነው እየተከፈለ ያለው በአሁኑ ወቅት። በተቃራኒ ደግሞ የሚገዛው ዳቦ፣ የቤት ኪራዩ፣ ልብሱ በሙሉ ጨምሯል። ህዝቡ እየጠየቀ ያለው ጥያቄ የደሞዝ ጭማሬ ሳይሆን ሊቪን ዌጅ ባለፈው እንዳልኩት ልኖርበት ሊያኖረኝ በልቼ ዛኒ ጋባ ነገር ጭንቅላቴ ላይ ኖሮኝ አድሬ የማስተምርበት አድሬ ከቤት ወጥቼ ህዝብ የማገልግልበት የማክምበትን ነው ጨምር ልኝ ያለው በታ ሀሳብ ያለ ልዩነት፣ ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ግበታችን ወቅታዊ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።